ምንድን ነው? ጤነኛ ነገር ሰሞኑንም በሆነው በኩል ዞር ብሎ እኔ እንደዚህ አይነት ቋቋጤ ጫማ ስትለብሽ ወንድ እያየሽ ነው አፍጥቶ ይይኝእዩኝ ያለኝ እኮ እኔ እኔ ስለብስ ሴት እያየኝ አይደለም። እኔ እንደውም ስለብስ ሴቶች እየዞሩ ነው። እኔ ስዘንስ ሴቶች ፊታቸውን እያዞሩ ነው። እኔ ወንዶች ሲያዩሽ እየቀናሁ ነው እንቀናእኔ ስለም ስለምን አይሆንም? ዞር ብለው ረጅም ቀሚስ በሺ ሀገር ኮንጎ አድርጊ በቃ ወይም ረጅም ሽፎን ከዛ ኮንጎ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች በድጋሚ እንግዲህ ተከስቻለው ማለት ነው። ዛሬ እንዴት ናችሁልኝ? ያላችሁልኝ እግዚአብሔር ይመስገን። እንግዲህ ዛሬ በአሪፍ ቪዲዮ ተከስቻለሁ ማለት ነው። ዛሬም እንደተለመደው ናኑካን ማስጨለል ነው እንግዲህ ያለችኝ አንድ ማጨለላት ሴት ናኑካ ነች ማለት ነው። እና ደውዬላታለሁ። የሆነ ሀሳብ የኔ ሀሳብ አደለም ግን የሆነ ሰው ይህንን ሀሳብ ነገረኝና በቃ መተኛትን ያቃተኝ ማለት ነው። እችንማ ሀሳብ አግኝቼ እቺን አይዲያ አግኝቼማ አልሰማትም ብዬ ናኑካን ዛሬም እንደተለመደው እንደ በቀደሙ ላስጨልላት ዛሬም ተከስቻለሁ ማለት ነው እና እንዴት ናችሁ? ደህና ናችሁ ወይ? ለመላው በድጋሚ ማለት ነው ለመላው የሙስሊም እምነት ተከታይ እንኳን አደረሳችሁ። እና ያው እናንተንም ፈታ ዘና ያደርጋል ብለን ባሰብነው መንገድ ዛሬም መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሁላችሁም ሰብስክራይብ አድርጉ። ሁሌ እንደምለው ማለት ነው ያው ሰብስክራይብ እያረጋችሁ ነው፣ በጣም ነው የማመሰግነው። እና ደውዬላታለሁ። እሷ እስክትመጣ እንግዲህ ያለውን ነገር እዚህ ጨራርሳለሁ። የሆነ እቃ ይዣለሁ። ያው እቃውንም መጨረሻ ነው የምነግራችሁ። ያው አብዛኞቻችሁ ትገምታላችሁ ብዬ አስባለሁ። እቃ ነው ልብስ ምናምን ጫማ አለ እዚህ ውስጥ ግን አብዛኞቻችሁ እስቲ ወይም ሙሉን ሳጨርሱት ቪዲዮን ሳጨርሱት እዚችጋ ጋር ከደረሳችሁ ማለት ነው፣ እና ገምቱ፣ ምንድነው ነው ይህ እቃ ምንድነው ነው ምንድን ነው፣ እኔስ ምሰራው ናኑካን ምንድን ነው ማደርጋት የሚለውን እስቲ ገምቱ። ሳትገቡ ገቡ። በእርግጠኝነት ገብታችሁ ለመገመት ትሞክራላችሁ፣ ግን ሳትገቡ ነው ያልኩት። ከቻላችሁ ሳትገቡ ገቡ፣ ሳታዩት ለመገመት ሞክሩ። እዚህ ውስጥ ጫማ ልብስ አለ የምሰራውን ነገር ገምቱ። ያው ቀድሞ ለገመተ ሽልማት አለኝ። ሽልማቱ ምንድነው የሚሆነው? ሰላምታ ነው። ቀድሜ ሰላም እላችኋለሁ። እና ቤተሰቦች ያው እሷ እስክትመጣ ድረስ ያው የሴት ነገር ታውቁታላችሁ። ወይም የሆነ እየተንከራተተች ሊሆን ይችላል እኔ አላቅም። ያው ብቻ ትንሽዬ እናንተን ፈታ ያደርጋል ብዬ ነው ያሰብኩት። ያው ፈታ ካረጋችሁ በኮመንት በላይክ በሼር አድምቁት ማለት ነው። ይህንን ቤት እሷ እስክትመጣ እንግዲህ ከኔ ጋር አብረን እንቆያለን። ፋሚሊዎች ይመቻችሁ። እስከዛ ድረስ እንጠብቃት። አንጠልጥ እየቀረጥኩ በጣም ነው የሚከብደው። እያመዘኔ ነው እንደዚህ ከብዶኝ ማለት ነው። ብዙ ነገር ነው ያዝኩት። እዚህ ውስጥ ላስቀምጠውና እስቲ እሷ እስክትመጣ ድረስ እንግዲህ ካሜራ እንደብቃለን። እንደተለመደው ቦሳ ይደበቃል። ምርጥ ቦታ ነው ያለነው። በተአምር አታይም አታገኘንም ማለት ነው አጠረጥርም። ስለዚህ ጠርቻታለሁ፣ እስክትመጣ ድረስ አብራችሁን ቆዩ። ወዳቸዋለሁ፣ ይመቻችሁ ቤተሰቦች፣ እንጠብቃት። እስን ለአንድ ራሴ ለአንቺው ፍቅር

ደስ ብዬሽ ነው የጠራሁሽ። በርዶሽ ነው አሟኛል። በዚህ ጠራራ ፀሐይ በርዶሽ ወይ አሟኛል ነው ማለት ነው? ዐይነሽ እራሱ ቀልተን፣ ጉንፋን ይዞኛል። ድምፅሽ ያስታውቃል እንዳላ። እኔማ ይዞኛል። አንፈራፍረኝ አንተ ነህ ሲጀመር ያዘኝ። ለቆኛል እኮ ምንድን ነው የምታወሪው? ወደ እኔ አስተላልፈ ነው? አይለቀቀ እባክሽ። ከሌላ እዚህ ሰብስበሽ ያመጣሽውን እኔ ላይ ልታሳብቢ ነው? ያት የሄድኩኝ የምሰበስበው ምን አውቃለሁ? እኔ ቤት ነኝ። እንትን ስራ የምትለው እና እኔ ከስራ ነው የምለቅመው። አንቺ እራስሽ ከሆነ ቦታ ለቃቅመሽ ነው ያመጣሽው። ምን አውቃለሁ? አንዳንድ ነገሮች እንትን የምትያቸውን እሺ አጋባሽብኝ እንዴ? አይ፣ ምንድን ነው ልብስ ነው። ልብስና ጫማ ነው። ይሄ ለተቸገረ ሰው ወይ ደግሞ ልጥለው ነው። ይሄ ልብስ ያመጣሁት ለምን እ የበፊት አይደለም ልጥለው እ አይደለም ልጥለው ነው ጣራ የሚቃጠል ነው ወይ ለተቸገረ ሰጣለሁ። የበፊት ነው የተደረገ ነው ግን እኔ ያልወዳቸውም በጣም የሚያስጠሉ ልብሶች ናቸው። የሴቶች የሴት ምርጥ ምርጥ የሆናቸዋል ብዬ ያሰብኳቸው ናቸው ምና

ቀደም ላይ አጣው ታንት ራክ ተጋጭ ተማተው ለተቸገረ እሰጥ እኮ ነው። ለምንድን ነው የምሰጠው? እንዴ ይሄ ለበዓል ይሆናቸዋል። ሲጀመር አንቺ ነው አውቃለሁ፣ ግን ለአንቺ ደግሞ እኔ አልፈልገውም። ምን እንድታረጊ? አጥንቲ ኮነ ሲነኒ ቀልድ ማለት ነው። ሰሞኑን እየጠገብኩት አይደለም

ለሰው ልሰጥ ነው። አሁን ምን ያ የራሴ ልብስ ነው። ስትለብሺ ወንዶች እያዩሽ ነው። አዩኝ። ጫማ ምን ጫማ? ስትለብሺ ወንድ እያየሽ ነው አፍጥቶ

ለወንድ ለሴት ይሰጣል። ለአንድ ሰው በኔ ልብስ ማነው? እስቲ ወደ ቆርቆሮ እስቲ ወንድ ወንድ እስቲ ሞክር። ለምን ከምጥለው ለሰው ብሰት ይሻላል። ለምን ትሰጣለኝ? ሂድና ይሄን ልብስ ስጥልኝ አለ። እኔ ገዛለሁ፣ በቃ ሌላ ይሄ ገዝተህ ለመሸለም ለምፈልገው ሰው ለእኔ ግን ይሄ ልብሴ ነው። እንዳነካብኝ ከዚህ ጋር አልቀበጠም። እንደ ልጁ በጣም አብዝተው። እሺ ትንሽ ስትባል እንድትጨማለቀ እንድትጨማለቀ እኮ አይደለም፣ እንዳነካቤን ልብሴን አሞኛል። እራሴ እራሴን አንተ ምንድን ነው? ሰፈር ውስጥ አስቸውቀኝ እንደገና እዚህ ይመምሽ ይመምሽ፣ አላዝንልሽም። አንተ ምንድን ነው? ይሁን አላዝንልሽም። አትዘንልኝ ማንም አዛኛ ላረጋ እንዳንነካ ልብስ ነው የራስ ልብሶች ማለት ነው። ሂድና በተን ስለብስ ሴቶች እየዞሩ ነው። እኔ ሴቶች አንተ ደሞ ተጫውብኝ ያለች አምጪው፣ ሌላ ገዛልሽ ያለው አሪፍ አሪፍ አትግዛልኝ። ያኔ ነኝ ገዛልኝ እኔ ለወስደው ነገር ልሰጥ ነገር አታጨቃጭቅኝ። ሲጀመር አንቺን ለማስፈቀድ ብፈልግ መጀመሪያስ ለምን አወጣዋለሁ? ለምን አወጣዋለሁ? እኔ እኮ አብረን እንሰጣለን ብዬ ነው። አንተ ሲጀመር ገዝተህ መስጠት ትችላለህ። ለነዲያ ለምን እኔ ልብስ መስጠው? ለምን ለምን እና ልብስ ለምን እገዛለሁ? የራስህ ልብስ ቡቡ ልንገርህ፣ እኔ ምለብሰው ልብስ እኔ ምለብሳቸው ልብሶች ስለብስ እኮ እየመረጥኩኝ ነው አሁን፣ እየመረጥኩኝ እየመረጥኩ ለእሷን ጠብታ ነገር ነው አንተ ነው

እንዴ፣ ሌላ ሰው ያያት ተብሎ እኔ፣ ወንዶች ሲያዩሽ እየቀናው እንኳን ቀናት፣ እኔ ስለም ስለምን አያዩኝ ዞር ብለው ለነሱ፣ እኔ ለምን ነው የተፈጠርኩት? ያስ አስቀርቡኝና አሁን አምጪ የትም እንዳትሄጂ። እኔ ላስፈቅድሽ? አይደለም እሺ፣ እንዳታዘኝም በቃ እንዳታዘኝ። አይደለም በልብሴ እንዳታዘኝ፣ በለበስኩት ነገር ጨራሽ። በፀሐይ፣ ጃኬት ለብሰሽ መጣሽ። እንኳን ለበስኩኝ። ምን ለበሰው ነገር ደግሞ ልታዘኝ ነው? አዎ እንኳን ለበስኩኝ አሞኝ መሰለኝ። እኔ እንደዚህ ስትለብሺ ወንዶች እያዩሽ ነው። በቃ ጨራሽ ጃኬት አትልበሽ ልትለኝ ነው? በቃ ወንዶች መያዩት አለባበስ እንዳለብሽ መያዩት አለባበስ ምንድነው? ረጅም ቀሚስ ልበሽ፣ የሀገር ኮንጎ አድርጊ፣ በቃ ወይም ረጅም ሽፎን። ከዛ ኮንጎ ኮንጎ ገዛልሻለሁ፣ አሁን ኮንጎ ገዛልሻለሁ። ረጅም ያረንጓዴውን ቀሚስ ትገዣለሽ። እሱን ዘንጠሽ ምንድን እንደ ኢትዮጵያ ነው ባህላችን። እኔ ባህላችን ነው ባህላችን አላልኩ እኮ። በቃ ይገዛልሻል። ከምን ጀምሮ ነው እኔ ወንዶች እንዲያዩሽ አልፈልግማ። በቃ በኮንጎ

ላአንተ ችግር ሌለውን ቤት እንገናኛለን እ አለቀቀሽም ሞኛል አሞ አልኮ አይሽ ራሱ ቀልተልእ እንዴት ናቸሁ? የእኛ ቤተሰቦች እንደዚህ አሞኝ ድምጽ የራሱ ያስታውቃላ ደግሞ ቀርቤ ባሳያችሁ። በቃ በጉንፋን ግን ምን እንደሚያደርገኝ እያያችሁ ነውኔእ ምንም ቢፈጠር ግን ማለት ነው በእኔ ላይ እንዳታዝ። ምንም ነገር ቢፈጠር ማለት ነው፣ ምንም ነገር ቢፈጠር ይሄ ግንፋን ብቻ ይሻለኝ እና ደግሞ ለምን ላይ ምናምን ተከታዮች ደግሞ እኔ እስካሁን ስላላልኳቸው ይቅርታ፣ ባለፈውም ስሜት አገኘ እንኳን አደረሳችሁ። ግን ምንም ቢፈጠር የምሬ ነው በእኔ እንዳታዝ ነው የፍቅርን ትርጉ ገልጽሽ አስተማርሽ ከአንቺ ደስታ የኔ እያስቀድምሽል ፍቅር ለካ ለራስ ማለት